ሰላም የሀረር ግሎባል ኔትወርክ ተከታታዮቻችን የዕለተ ሐሙስ ዜናዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ድሬዳዋን በመጎብኘት የጅቡቲ ዜጎች ቀዳሚ ናቸው ተባለ። ለጋዛ አሜሪካና እስራኤል የሚያቀርቡት ድጋፍ የማስመሰል ተግባር ነው ሲል ዩኒሴፍ ተቸ። ትራምፕ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ ጣሉ። በደብረ ማርቆስ ከተማ ከ4 ሺህ በላይ ሰዎች በወባ በሽታ መያዛቸው ተነገረ። ሩሲያ ዩክሬን ላይ ላደረሰችባት የአየር ድብደባ አስከፊ ምላሽ ልትወስድ መሆኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታወቁ። እንዲሁም በጀርመን የተገኙት የሁለተኛው የዓለም ጦርነት ፈንጂዎችም የምንነግራችሁ ይኖራል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ። የጀርመኗ ኮሎኝ ከተማ በሁለተኛው የዓለም ጦርነት ወቅት የተቀበሩ ፈንጂዎች በከተማዋ መገኘታቸውን ተከትሎ ከ2ሺ በላይ ነዋሪዎችንም በጊዜያዊነት ከመኖሪያቸው እንዲወጡ አዘዘች። አሜሪካ ሰራሽ ቦምቦቹ በሁለተኛው የዓለም ጦርነት ላይ የተጣሉና እስካሁን ሳይፈነዱ የቆዩ መሆናቸው ተገልጿል። በዚህም ሳቢያ 2500 ነዋሪዎች ከተማዋን ማዕከላዊ ክፍል በማስለቀቅ 10 ሜትር ራዲየስ የሆነ ቦታን በመከለል ፈንጂዎችን የማምከን ስራ እንደሚሰራ የከተማው ዋና አስተዳ ያስታውቋል። ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የተባለው ይህ ፈንጂዎችን የማምከን ስራም በርካታ አገልግሎት መስጫ ተቋማትን ላልተወሰነ ጊዜ ከአገልግሎት ውጭ ያደርጋል ተብሏል። አንድ ትልቅ ሆስፒታልን ጨምሮ ትላልቅ ምግብ ቤቶች፣ ባቡር ጣቢያ፣ ትምህርት ቤቶች፣ ፍቆችና ነዋሪዎች ለአደጋ ተጋላጭ ነው ተብሎ የተከለለው ስፍራ እንዲወጡ እንደተነገራቸው ቢቢሲ አስነብቧል። በጀርመንም በተለይም በኮሎኝና በርሊን በሁለተኛው የዓለም ጦርነት ወቅት የተቀበሩ ፈንጂዎችን ማግኘት የተለመደ ቢሆንም የአብዛኛዎቹ ግን በመጠን ገዘፍ ያሉና ጥንቃቄ የሚፈልጉ ናቸው ተብሏል። የሀገሪቱ ፈንጂ ማምከኛ አገልግሎትም ስራውን ከአካባቢው ሰዎችን ካስወጣ በኋላ በዛሬው ዕለት ማከናወኑን ጀምሯል። ድሬዳዋን በመጎብኘት የጅቡቲ ዜጎች ቀዳሚ ናቸው ተባለ። በድሬዳዋ ከተማ ባለፉት ዘጠኝ ወራት የውጭ ሀገር ቱሪስቶችን ቁጥር 2250 ለማድረስና 170 ሚሊዮን ብር ገቢ ለማግኘት አቅዶ 30ሺህ የውጭ ሀገር ቱሪስቶች ጉብኝት ያደረጉ ሲሆን ከዚህም 302 ሚሊዮን በላይ ቀጥተኛ ያልሆነ ገቢ ተገኝቷል ተብሏል። ከጎብኚዎቹ ውስጥም አብዛኛውን ቁጥር የሚይዙት ጅቡቲ መሆናቸው ተገልጿል። የሀገር ውስጥ ቱሪስቶች ቁጥርና ገቢ ከእቅድ በላይ መሆኑን የገለጹት የድሬዳዋ ከተማ አስተዳደር ባህልና ቱሪዝም ጽህፈት ቤት ኃላፊ አቶ ወንደሰን አባይ ከሀገር ውስጥ ጎብኚዎች ከ2 ሚሊዮን ብር በላይ ቀጥተኛ ያልሆነ ገቢ ማግኘት መቻሉን ተናግሯል። የሀገር ውስጥ ጎብኚዎች ቁጥር ከቅድ በላይ የሆነበት ምክንያትም በአስተዳደሩ ያለው አንጻራዊ ሰላም፣ በርካታ ሀገራት ዓለም አቀፍ ስብሰባዎችና የእግር ኳስ ጨዋታዎች በከተማው መካሄዳቸው፣ እንዲሁም የቁልቢ ገብርኤል ክብረ በዓል እንግዶች ከፍተኛ መሆናቸውን ተጠቁሟል። አሳራት የተለያዩ የማስታወቂያ ዘዴዎችን፣ መድረኮችን በመጠቀም የቱሪዝም መስህቦች ማስተዋወቅ ተችሏል ብለዋል። የቱሪዝም ሚኒስቴር ባዘጋጀው የኢጋድ ቱሪዝም ኤግዚቢሽን፣ ባሪ ክልል በተዘጋጀው ኤግዚቢሽን ላይ ገጽ ለገጽ የማስተዋወቅ ስራ እንዲሁም በተለያዩ ሚዲያዎች የማስተዋወቅ ስራ መሰራታቸውን ገልጸዋል። ሩሲያ ዩክሬን ላይ ላደረሰችው የአየር ድብደባ አስከፊ ምላሽ ልትወስድ መሆኑን የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስታወቁ። የሩሲያ ፕሬዚዳንት ቭላድሚር ፑቲን እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምሽቱን የስልክ ውይይት አድርገዋል። ዩክሬን ከሰሞኑ በሩሲያ ላይ ስለፈጸመችው የድሮን ጥቃትና በኢራን ጉዳይ የውይይታቸው ዋነኛ ትኩረት እንደነበሩ ተገልጿል። በዚህም ነው ታዲያ ትራምፕ ዩክሬንን ከሰሞኑ በሩሲያ ላይ ለፈጸመችው ጥፋት የከፋ ምላሽ ሊፈጽሙ መሆኑን ፑቲን ነግሮኛል ሲሉ ሲሉ በማህበራዊ ትስስር ገጻቸው ላይ ያሳወቁት። ዩክሬን ከአራት ቀናት በፊት በሩሲያ የኑክሌር መሰረተ ልማቶችና ሌሎች ስትራቴጂክ ስፍራዎችን በድሮንና በረጅም ርቀት ተወንጫፊ ቦምቦች ሩሲያን መደብደቧ ይታወሳል። ፑቲን ታዲያ ከትራምፕ ጋር በነበራቸው የስልክ ውይይትም ለዩክሬን ድርጊት አጸፋዊ ምላሽ የከፋ እንደሚሆን አሳውቋል። አሜሪካ ከኢራን ጋር በገባቸው የኒውክለር ሰጣ ገባ ጉዳይ ሁም ፕሬዝዳንቶቹ ተወያይተዋል። ኢራንና አሜሪካ ወደ ስምምነት እንዲመጡ ለመወያየትና ለመደራደር ፍቃደኛ መሆናቸውን ፑቲን አስታውቋል። በጥቅሉ ከፑቲን ጋር የነበረኝ ከአንድ ሰዓት የተሻገረው የስልክ ውይይት መልካም ነበር ሲሉ ትራምፕ አስታውቋል። ለጋዛ አሜሪካና እስራኤል የሚያቀርቡት ድጋፍ የማስመሰል ተግባር ነው ሲል ዩኒሴፍ ተቸ። በጋዛ የሚገኘው የዩኒሴፍ ቃል አቀባይ ጽሕፈት ቤት የጋዛ ሰብአዊ ፋውንዴሽንን በመተቸት የአሜሪካና የእስራኤል ድጋፍ የእርዳታ ማስመሰል ነው ሲል አስታውቋል። በትላንትናው ዕለት በጋዛ ያለውን ሁኔታ በተመለከተ የዩኒሴፍ ቃል አቀባይ ጄምስ ኤልደር ሲናገሩ እርዳታ ለማግኘት ከ15 እስከ 20 ኪሎ ሜትር ተጉዘው የመጡ ወጣቶች በመኪና መስኮት ውስጥ የጎድና አጥንቶቻቸው የሚታይና በእንባ ውስጥ ያሉ ታዳጊዎች ናቸው ሲሉ ተደምጠዋል። አክለውም የታመኑ ድርጅቶች በአካባቢው እርዳታ እንዳይከፋፈል መታገዱን ቀጥሏል። ይህ ኃላፊነት የጎደለው ነገር ነው። ትላልቅ ድርጅቶች በቀን ከ500 እስከ 600 የጭነት መኪናዎችን ማድረስ አለባቸው ብለዋል። ይልቁንም እኛ የምናወራው በቀን ከ500 እስከ ከ600 ሳጥኖችን ወደ ግለሰቦች እንደሚሰጥ ነው። ይህ ያሳዝናል ሲሉ ተደምጠዋል። የእስራኤል ጦር ወደ ስፍራዎቹ የሚወስዱ መንገዶችን እንደ የጦር ቀጠና እንደሚቆጥሩ በመግለጽ በጋዛ የሚገኙ የእርዳታ ማከፋፈያዎች በትላንትናው ዕለት ተዘግቶ ሙሉዋል። የዓለም አቀፍ ቀይ መስቀል ኮሚቴ ፕሬዝዳንት ሚርጃና እንደገለጹት ጋዛ ከሲኦል የከፋ ሆናለች ስትል ተደምጣለች። በጄኔቫ በሚገኘው የዓለም ቀይ መስቀል ዋና መስሪያ ቤት በመሆን ባስተላለፉት መልእክትም የሰው ልጅ እየተሳሳተ ነው ብላለች። ጦርነቱን ለማስቆም የፍልስጤማውያን ስቃይ እንዲያበቃና የእስራኤል ታጋጆችን ለማስፈታት መንግስታት በቂ ስራ እየሰሩ አይደለም ስትልም ተናግራለች። ፍልስጤማውያን የሰውን ክብር ተናትገዋል፣ ዓለም አቀፍ የሰብአዊ ህግ እየተከበረ አይደለም ስትልም አክላለች። ባለፈው ዓመት በጃፓን የተወለዱ ህጻናት ቁጥር ለመጀመሪያ ጊዜ ከ700 ሺህ በታች ወርዷል ሲል የሀገሪቱ መንግስት አስታወቀ። ጃፓን እንደ አውሮፓውያን አቆጣጠር በ2024 686 ሺህ አዳዲስ የተወለዱ ህጻናትን ያስተናገደች ሲሆን ይህም ከ2023 በ41 ሺህ ያነሰ መሆኑን መረጃው ያሳያል። ይህ ቁጥር እንደ አውሮፓውያን አቆጣጠር በ1999 መረጃ መዝገብ ከተጀመረ ወዲህ ዝቅተኛው ነው ተብሏል። የዓለም ባንክ ባወጣው መረጃ መሠረትም ጃፓን ከትንሿ ሞስኮ ቀጥሎ በዓለም ሁለተኛው እድሜ የገፉ ሰዎች በብዛት ያሉባት ሀገር ነች ተብሏል። የጤና ጥበቃ ሚኒስቴር መረጃ እንደሚያሳየው የጃፓን አጠቃላይ የልደት መጠን አንዲት ሴት የምትወልደው አማካኝ የልጆች ቁጥር እንዲሁም ዝቅተኛው ወደ 1 ነጥብ 15 ወርዷል። ሚኒስቴሩ እንደገለጸው ጃፓን እንደ ኤሮፓያኑ በ2024 1 ነጥብ 6 ሚሊዮን ሞት ያስተናገደች ሲሆን ይህም ከአንድ ዓመት በፊት ከነበረው በ1 ነጥብ 9 በመቶ ከፍ ያለ ነው። ጃፓን ከያሺ በሚበልጡ ማህበረሰቦች ውስጥ አብዛኛዎቹ ነዋሪዎች ከ65 ዓመት በላይ እንደሆኑ የውጭ ጉዳይ ሚኒስትር አስታውቋል። የ123 ሚሊዮን ህዝብ ያላት ሀገር ህዝቧ እያረጀ በሄደ ቁጥር እየተባባሰ የመጣው የሰራተኞች እጥረት ገጥሟታል። ይህም በአንጻራ አይነት ጥብቅ በሆነ የኢሚግሬሽን ህጎች አልተሻሻለም። በጎረቤት ደቡብ ኮሪያ እንደ አውሮፓውያን አቆጣጠር በ2024 የልደት ምጣኔ ከጃፓን የባሰ ነበር፣ በ0.75 በዓለም ላይ ካሉት ዝቅተኛዎቹ አንዱ ሆኖ የቆየ ቢሆንም በጋብቻ መጨመር ምክንያት ከቀዳሚው ዓመታት ጭማሪ አሳይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ኋይት ሃውስ አስታወቀ። ፕሬዝዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንደኞቹ ሀገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሃይቲ፣ ኢራን፣ ኢኳቶሪያል ጊኒ፣ ማይናማር እና የመን ናቸው። ፕሬዝዳንቱ የብሔራዊ ደህንነት አደጋን በመጋረጥ የወነጀሏቸውን የእነዚህ ሀገራት ዜጎች ላይ የጣሉ የእገዳ የገዳ ጉዞ ከሰኔ 2 2017 ጀምሮ ተግባራዊ ይሆናል። ከነዚህ ሙሉ የጉዞ እገዳ ከተጠለባቸው በተጨማሪ ሰባት ሀገራት ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ እና ቬንዙዌላም ከፊል የጉዞ እገዳ ተጥሎባቸዋል። ፕሬዚዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመው ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩ ሶሻል ማንኛውም ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ትራምፕ በተጨማሪም በጊዜያዊነት ቪዛ ወደ አገሪቱ መጥተው የሚቆዩ ሰዎችንም በተመለከተ አንፈልጋቸውም ሲሉ ተናግረዋል። በተጨማሪም ለትላልቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶችና ውስን ለሆኑ የአፍጋኒስታን ዜጎችም እገዳው እንደማይመለከታቸው ተጠቅሷል። በደብረ ማርቆስ ከተማ ከ4 ሺህ በላይ ሰዎች በወባ በሽታ መያዛቸው ተነገረ። ባለፉት ወራት በጤና ተቋማት እየተሰጡ ያሉትን አገልግሎቶች ዝርዝር ተግባራትን በተመለከተ የደብረ ማርቆስ ከተማ አስተዳደር ጤና መምሪያ ኃላፊ አቶ ሀብታሙ ወርቁ ማብራሪያ ሰጥተዋል። የእናቶችና የህፃናት ጤና አገልግሎት አሰጣጥ ባለፉት ወራት በእቅድ ከተያያዘው የቅድመ ወሊድ 87 በላይ የሚሆኑ እናቶችን ክትትል መደረጉንና በእርግዝና ወቅት የሚደረገውን ሁሉንም የላብራቶሪ ምርመራዎችን በማድረግ የእናትና ልጅ ጤና መጠበቅ መቻሉን የመምሪያው ኃላፊ ተናግሯል። አንድም እናት በወሊድ ምክንያት መሞት የለባትም በማለት የግንዛቤ ትምህርቱን በመስጠት ከ 87 ነጥብ 5 በመቶ በላይ የሚሆኑ እናቶች በጤና ተቋማት ማዋለድ መቻሉን ገልጸዋል። ክትባት በተመለከተ ከ86 በመቶ በላይ ለሚሆኑ ህፃናት ሁሉንም የክትባት አይነቶች ያጠናቀቁ ናቸው ተብሏል። ተላላፊ የሚባሉ በሽታዎች HIV ቲቪ ወባ አተትን ከመቆጣጠር አኳያም ባለፉት ወራት ከ95 በመቶ በላይ መሰራት መቻሉን ገልጸዋል። ከ4ሺ በላይ ሰዎች በወባ በሽታ ተይዘው የተገኙ መሆኑን የመምሪያው ኃላፊ ገልጸው ስርጭቱ ጉዳት እያደረሰ መሆኑን የሚያሳይ ነው ብለዋል። ምንም አይነት የመድኃኒት ብክነትም እንዳይኖር ሁሉም ጤና ተቋማት በቅንጅት እየሰሩ እንደሚገኝ ተናግረዋል። እስካሁን ስትከታተሉት የነበሩት መረጃዎች እዚህ ላይ በቃሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ እንዲደርሱ ያድርጉ።